ድሮኖች ሁሉ ወደ ኤርትራ እያመሩ ነው። ሚሳኤሎች አፍንጫቸውን ወደ መረብ መላሽ ቀስረዋል። ኢራንም ገብታበታለች። አስመራ እንደ ጋዛ የሚለው ትንበያ ሻቢያን አሸብሮ ሳይለቅ ከምስራቅ ሌላ ጉድ ኢሳያስ አፍንጫ ስር ሊፈነዳ ተቃርቧል። ሻቢያ በደቡብም በምስራቅም ጭንቅ ውስጥ ገብቷል። የጸናው መንበሩ እንደዚህ ጊዜ ተንገዳግዶም አያውቅም። ተንታኞች የአሰቡ ዘመቻ ከተጀመረ በእርግጥም አዛውንቱ አምባገነን መሪ ያበቃላቸዋል እያሉ ነው። የኢሳያስን የሥልጣን ማብቂያ የሚጠቁሙ ክስተቶችም ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ እየታዩ ይገኛል። የደቡቡን የአሰቡን ግንባር ወደ ጎን ተወት አድርገን ከሰሞኑ በምጽዋ የተነሳውን ወጀብ እንመልከተው። ብርጋዴር ጄኔራል ተሾመ ምጽዋ በሻቢያ እጅ ሲወድቅ አላይም ብለው አረንጓዴ ቢጫ ቀይ ባንዲራቸውን ለብሰው እንደ አጼ ቴዎድሮስ ሽጉጣቸውን በጠጡባት የምጽዋ ወደብ አዲስ ክስተት ተከስቷል። ጉዳዩ ኢራንን ኢትዮጵያን፣ ሱዳንና እስራኤል በቀጥታ የሚመለከት ነው። በጎረቤቶቻቸው የውስጥ ግጭት እጃቸውን በመስደድ የሚታወቁት አቶ ኢሳያስ ይህ አመላቸው የማታ ማታ አገር ላላደረጓት አገራቸው መዘዝን አስከትሏል። ፊልድ ማርሻሉ እጃቸው መቆረጥ አለበት ያሉትን ጄኔራሉ ሊፈጽሙት ዝተዋል። የምጽዋ ኤርፖርትንም ሆነ አስመራን እደበድባለሁ እያሉ ነው። እኙ ጄኔራል ጉዳዩን ዘርዘር አድርገ እንመልከተው። በጎርቤት አገራት ባሉ ግጭቶች እጁን በማስገባት የረዥም ጊዜ ልምድ ያለው የአስመራው መንግስት በሱዳኑ ጦርነት የአልቡርሃንን ጦር ደግፎ መቆሙ ፀሐይ የሞቀው የአደባባይ ክስተት ነው። ይህ የኢሳያስ ፖሊሲ ግን ለአገራቸው ከባድ መዘዝን የማታ ማታም ቢሆን ይዞባቸው መጥቷል። ከሰሞኑ በምጽዋ ወደብ በርካታ የኢራን መሳሪያዎች ተራግፈዋል። ይህ መሳሪያ የተራገፈው ደግሞ ለሱዳን ብሔራዊ ጦር እንዲደርስ እንደሆነ ነው የሳተላይት ምስሎች የሚጠቁሙት። ይህን ተከትሎ የፈጥኖ ደራሽ ኃይሉ አዛዥ መሐመድ ሐምዳን ዳጋሎ ሄሜቲ ኢራንን ኤርትራን አስጠንቅቋል። በድሮን እደበድባት አለሁ አደባያት አለሁም እያሉ ነው ተሳትፎ ጄኔራሉ የአስመራው መንግስት በፖርት ሱዳን በኩል ተዋጊ ጄት፣ ድሮን እና የጦር አውሮፕላኖችን ለሱዳን ወታደራዊ መንግስት ድጋፍ እያደረገ ነው በማለት ወቅሰዋል። ኤርትራ ከዚህ ድርግቷ ካልተቆጠበች ግን የጦር ኃይላቸው ከባድ የሆነ እርምጃ እንደሚወስድ ነው እየዛቱ የሚገኙት። ኤርትራ በምጽዋ ወደብ በኩል ወደ አልቡራን ጦር መሳሪያ ያስገባች ነው የሚለው መረጃ ሲወጣ ይህ የመጀመሪያው አይደለም። ሪፖርተር እንግሊዘኛው ጋዜጣ ከወራት በፊት ባሰራጨው ዘገባው ኢራን ሰራሽ ሚሳኤሎች በኤርትራ በኩል ወደ ሱዳን እየተሻገሩ እንደሚገኝ ዘግቦ ነበር። የፕሬዚዳንት ኢሳያስ አገዛዝ ዘመን አፈራሽ የቱርክና ኢራን ስሪስ ድሮኖችን በገፍ ወደ ሱዳን እያጓጓዘ ነው የሚለው ዘገባው እነዚህ ድሮኖች በአስመራ በኩል ወደ ሱዳን ሲገቡ ፖርት ሱዳን ከፍተኛ ጦር መሳሪያ መተላለፊያ እንደሆነች ይዘግባል። መረጃዎቹ እንደሚጠቁሙት የቱርክና የኢራን ድሮኖች በአስመራ አውሮፕላን ማረፊያ በኩል ወደ ፖርት ሱዳን በተደጋጋሚ እየተላኩ ነው። በተለይም አንካራ አንካራና ቴሄራን ለአልቡርሃን ኃይሎች የሚያደርጉ ድጋፍ መጨመሩ ነው ሪፖርቶች የሚያመላክቱት። ከነዚህም መካከል የቱርክ ባይራክታር ቲቢቱና ኢላማቸውን በትክክል መምታት የሚችሉ ቦምቦችን መሸከም የሚችሉ የኢራን ሙሐጀር ስድስት ድሮኖች ይገኙበታል። ይህ ጉዳይ ያበሳጫቸውና ያስጨነቃቸው የፈጥኖ ደራሽ ኃይሉ መሪ አህመድ ሐምዳን ዳጋሉ ሄሜቲ የኤርትራን ኤርፖርትም ሆነ ራሷን ኤርትራን እደበድባለሁ ሲሉ በይፋ እየዛቱ ይገኛል። ይህ ለኢሳያስ አፈወርቂ እጅግ ታላቅ መርዶ ነው። ተንታኞች እንደሚሉት ከኤርትራ ወደ ፖርት ሱዳን የሚሻገሩት እነዚህ የጦር መሳሪያዎች በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን ግጭት ውስጥ ለሚሳተፉ ወገኖች የጦር መሳሪያ እንዳይቀርብ የተጣለውን ማዕቀብ እንዲሁም ውሳኔ በግልጽ የሚጥስ ነው ይላሉ። እንደ ኤሮፓያን አቆጣጠር ከሚያዚያ 23 ጀምሮ በሱዳን ጦርነቱ ከተቀሰቀሰበት ጊዜ አንስቶ ኤርትራ ወሳኝ የአቅርቦት መስመር ሆናለች። እንዲያውም ኤኤፍፒ የተባለ የዜና ወኪል ከዚህ ቀደም በወጣው ዘገባ የጦር መሳሪያ ፍላጎቱ ከፍተኛ ከመሆኑ የተነሳ ነጋዴዎች አቅርቦቱን መሸፈን እስከማይችሉበት ደረጃ ድረስ ደርሷል ብሎ ነበር። መጀመሪያ ላይ ይህ ዝውውር በፖርት ሱዳን ኃይሎችና በህገ ወጥ አዘዋሪዎች መካከል በግል ይካሄድ የነበረ ቢሆንም ባለፉት ሁለት ዓመታት ውስጥ ይበልጥ ይፋዊ ወደሆነ የመንግስታት ደረጃ ተሸጋግሯል። በኤርትራ ባለስልጣናትና በሱዳን ጊዜያዊ መንግስት መካከል ያለው ትብብር እየጨመረ የመጣውም በጦር መሳሪያ ዝውውርና የወደብ አጠቃቀም ላይ ብቻ የተወሰነ አይደለም ይባላል። የመገናኛ ብዙኃን ዘገባዎች እንደሚያሳዩት ፈጣን የፖለቲካና የወታደራዊ ለውጦች እየታዩ ነው። ለአብነት ያህል ካለፈው ሐምሌ ወር አንስቶ በፖርት ሱዳን በሚገኙ የሲቪልና ወታደራዊ ኢላማዎች ላይ በተከታታይ የድሮን ጥቃቶች ከተሰነዘሩ በኋላ የአልቡራን ኃይሎች እንደ ቅድመ ጥንቃቄ እርምጃ የጦር አውሮፕላኖቻቸውን ወደ አስመራ እንዳዘዋወሩ ዘገባዎች ይጠቁማሉ። አልቡርሃን የጦር አውሮፕላኖቹን ወደ ኤርትራ ለማዛወር የወሰኑት ከባድ የአየር ድብደባዎችን ተከትሎ ነበር። ያን ውሳኔ በተለይ በቅርብ ሳምንታት ውስጥ የፈጥኖ ደራሽ ሸጭ ኃይል ያስመዘገበውን ከፍተኛ ግስጋሴ ተከትሎ ሊኖር የሚችለውን ስጋት በመገመት ወታደራዊ ንብረቶችን ለመጠበቅ የተወሰደ እርምጃ ነው ይባላል። እነዚህ ክስተቶች ኤርትራ ለአልቡርሃን ኃይሎች የምታደርገው ድጋፍ እያደገ መምጣቱን ያሳያሉ። ከነዚህም መካከል በሱዳን የባህር ዳር የጦር መርከቦችን ማሰማራት እና የሱዳን የጦር ጄቶችን በኤርትራ አውሮፕላን ማረፊያዎች ማስጠለል ይገኙበታል። በተጨማሪም ኤርትራ በሺዎች የሚቆጠሩ ከዳርፉር የታጠቁ ቡድኖች የተወጣጡ ተዋጊዎችን እያሰለጠነች ትገኛለች። እነዚህ የሰለጠኑ ኃይሎች በኋላ ላይ የጋራ ኃይል በመባል የሚታወቀውንና ከፖርቱ ሱዳን ኃይሎች ጎን ተሰልፎ በኮርዶፋንና በዳርፉር የሚዋጋውን ቡድን ተቀላቅለዋል። እንዲህ ያሉት ክንውኖች ኤርትራ ከኢትዮጵያ ጋር ያላትን ውጥረት የበዛበት ግንኙነት የበለጠ ሊያሻክሩት እንደሚችልም ተንታኞች ይገልጻሉ። አዲስ አበባ በቀይ ባህር ላይ በተለይም በኤርትራ የአሰብ ወደብ በኩል ሕጋዊ የመጠቀም መብት እንዳላት አጥብቃ እየገለጸች ትገኛለች። አስመራ በበኩሏ የአሰብ ወደብን የሀገር ሉዓላዊነት ምልክት እንደሆነ በመቁጠር በጉዳዩ ላይ ለመደራደር ፍጹም ፍቃደኛ አይደለም። ተመሳሳይ የሆነ ውጥረት በአስመራና በፖርት ሱዳን መንግስት መካከል ያለው ግንኙነት ባለፉት ሁለት የግጭት ዓመታት ውስጥ በእጅጉ አድጓል። አልቡርሃን ኤርትራን በተደጋጋሚ የጎበኙ ሲሆን ለኤርትራ ህዝብና መንግስትም ይፋዊ ምስጋና ከወራት በፊት አቅርቦ ነበር። ታዛቢዎች እንደሚሉት በዚህ ወሳኝ ወቅት የኤርትራ የባህር ኃይል በፖርት ሱዳን መገኘቱ ቢያ አሊያንስ ለሱዳን ጦር ከፈጥኖ ደራሽ ኃይሉ ጋር በሚያደርገው ውጊያ ምሳሌያዊ ድጋፍን የሚያሳይ ምልክት ነው ይሉታል። በሌላ በኩል የፖርት ሱዳን ኃይሎች የጦር መሳሪያዎችን ማከማቸታቸውን እንደቀጠሉ ናቸው። ቀደም ሲል የወጡ ሪፖርቶች እንደሚያሳዩት የአልቡራን ጦር በቅርብ ወራት ውስጥ ያከማቸውን ከፍተኛ መጠን ያለው ታንኮች፣ ድሮኖችና ሚሳይሎችን ጨምሮ ሌሎች የጦር መሳሪያዎችን ለማከማቸት ደህንነታቸው የተጠበቀ ቦታዎችን በንቃት እየፈለገ ነው። ከእነዚህ መሳሪያዎች መካከል አብዛኞቹ ከኢራን እስላማዊ አብዮታዊ ጥበቃ ጓድ የተገኙ ናቸው። በርካታ ዘገባዎች እንደሚያረጋግጡት የፖርት ሱዳን ኃይሎች በቅርቡ ያገኟቸውን ስልታዊ የጦር መሳሪያዎችና ድሮኖች ለመጠበቅ በበርካታ ወታደራዊ ካምፖች ውስጥ ዋሻዎችን ገንብተዋል። እነዚህም የላቁ የመከላከያ ስርዓቶችን፣ የክትትል መሳሪያዎችንና የአልቡራን የፈጥኖ ደራሽ ኃይሎችን ጥቃት ለመከላከል ያስገቧቸውን የራዳር ቴክኖሎጂዎችንም ያካትታል። በእንዲህ መልኩ የቱርክና ኢራን ድሮኖች አስመራን መተላለፊያ አድርገው መዳረሻቸውን ሱዳን እያደረጉ ነው። በተደጋጋሚ በአደባባይ በሱዳኑ ጦርነት የውጭ ኃይሎች ያላቸውን ሚና ሲኮኑኑ የሚደመጡት አቶ ኢሳያስ መንግስታቸው ግን በግልጽ እጁን አስገብቶ ጦርነቱን እንዲወሳሰብ እያደረገው ይገኛል። ይህም ለሱዳን ብቻ ሳይሆን ለኤርትራም ከባድ መዘዝ እንዳለው እየተነገረ ይገኛል። በሱዳን ጉዳይ በእንዲህ መልኩ ከአስመራው መንግስት ባለፈ ሌሎች ሀገራትም ቢሆን እጃቸውን አስገብተውበት ነው የሚገኘው። መረጃዎች እንደሚጠቁሙት በሱዳን ጉዳይ ቀጥተኛ ፍላጎት ላቸው ጎረቤት አገራት በርካታ ናቸው። የአሁኑ ግጭት የተቀሰቀሰበት ምስራቅ አፍሪካ ለወትሮም ቢሆን ከግጭት እርቆ የማያውቅ ቀጠና ነው። ግጭት ባይኖር እንኳን ውጥረት የሰፈነበት ቀጠና ሆኖ ብዙ ትውልዶችን ተሻግሯል። የፖለቲካ ተንታኞች አዘውትረው እንደሚሉት በሱዳን ግጭት የተቀሰቀሰው ኢትዮጵያ ቀውስ ውስጥ ባለችበት፣ ደቡብ ሱዳንም ሆነች ኤርትራ በፖለቲካ ውጥረት ተነክረው ባሉበት አውድ መሆኑ ነገር ዓለሙን ሊገመት ከሚችለው በላይ ውስብስብ አድርጎታል። በአሁኑ ወቅት የሱዳን ግጭት በተባባሰበት በዚህን ወቅት ደግሞ ኢትዮጵያና ኤርትራ ወደ ግጭት ሊገቡ ከቋፍ ላይ ይገኛሉ። በምስራቅ በኩል ሱዳንን ከኤርትራ ጋር የሚያገናኟት ነገር ብዙ ነው። የኤርትራ መንግስት እጁን አጣጥፎ የመቀመጥ ታሪክ የለውም እና በሱዳን ግጭት እጁን አስገብቶ እየተንቦጨረቀ ነው። ነገሮችን ገፍተን እንውሰዳቸው ካልን ወደብ ወደብ ሲሉ የከረሙት ጠቅላይ ሚኒስትር አብይ አህመድ በአንዳች ማለዳ ጦራቸውን ወደ መረብ መላሽ ከላኩ ሄሜቲ የአልቡርሃን ጦር ፋኖን ተደግፎ ጥሶ አይገባም ማለት የአፍሪካ ቀንድን የድንገት የፖለቲካ አለማወቅ ይሆናል። ይህን ተከትሎ የሱዳኑ ጦርነት፣ የአማራ ክልሉ ጦርነት እንዲሁም የኢትዮ ኤርትራ ውጥረት ምስራቅ አፍሪካን ወደ ለየለት አዘቅት ውስጥ ሊከተው እንደሚችል በርካቶች ስጋታቸውን እየገለጹ ነው።